ሰላም ጤና ይስጥልኝ። ይህ ተከዜ ቲቭ ነው። ዜና እናሰማለን። በቅድሚያ ማለስተት ዜና አሜሪካ የኢራን የኒውክሌር ተቋማትን አጠቃች። ቴህራን የማያባራ መዘዝ ይከተላል ስትል ዛተች። አሜሪካ በኢራን ሶስት የኒውክሌር ተቋማትን በቦምብ መደብደቧን አስታውቃለች። የኢራን መገናኛ ብዙሃን ፎርዶ የኒውክሌር ተቋም በጥላት ጥቃት ደርሶበታል ሲዘግቧል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር በእስራኤልና በኢራን ግጭት ውስጥ የአሜሪካ ተሳትፎ በጣም አደገኛ ነው ሲሉ ተናግረው ነበር። ሰበር ዜና አሜሪካ ኢራን ውስጥ ፎርዶን እና ሌሎች የኒውክለር ተቋማትን በቦምብ ደበደበች። የተባበሩት መንግስታት የኒውክለር ተቆጣጣሪ አስቸኳይ ስብሰባ ሊያካሄድ ነው ተባለ። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በነገ አስቸኳይ ስብሰባ እንደሚያካሄድ የመንግስታት ድርጅቱ የኒውክለር ተቆጣጣሪ ኃላፊ አስታወቁም። ይህ በእንዲህ እንዳለ የኢራን የኒኩሌር ኃላፊ መሀመድ ኢስላም ቴሄራን በአሜሪካ ጥቃት ላይ ምርመራ እንዲያደርግ እንድትፈልግና ተቆጣጣሪው አካል የአሜሪካን እርምጃ እንዲያወግዝ ማሳሰባቸውን የኢራን መገናኛ ብዙሃን ዘግቧል። ኢራንና አሜሪካ ለፈጸመችው ጥቃት አንዲት ምላሽ ልትሰጥ ትችላለች። አሜሪካ ሌሊቱን በኢራን የኒውክሌር ተቋማትን ስለፈጸመችው ጥቃት ምላሽ ለመስጠት ከሶስት ስልታዊ ምርጫዎች አንዱን መምረጧ ይጠበቅባታል። አሜሪካ ኢራንን መደብደቡ ቀጠናውን የባሰው ውጥንቅጥና ትርምስ የሚያደርግ ነው ሲሉ አንቶኒ ጉቴሬዝ አስታወቁ። የአሜሪካ እርምጃ ዓለም አቀፋዊ ቀውስ የሚያመጣና ዓለም አቀፉ የሰላምና የደህንነት አደገኛ ነው ሲሉ በኤክስ ገጻቸው ላይ አስፍረዋል። ጦርነት መፍትሄ ሆነ፣ ይህ ጦርነት ከቁጥጥር ውጭ እየሆነ ነው። በዚህ ደግሞ የሚጎዱት ንጹሃን ህፃናትና ሴቶች ናቸው ብለዋል። እጁን አጣጥፎ መቀመጥ፣ ይህ ከተጨማሪ የአሜሪካ ጥቃቶች ሊጠብቃት ይችል ይሆናል። ኢራን እንዲያውም የዲፕሎማሲያዊ መንገድ መምረጥ ከአሜሪካ ጋር እንደገና ድርድር ለመቀመጥ ያስችላት ይሆናል። ነገር ግን ምንም ነገር አለማድረግ የኢራንን አመራር በተለይም አሜሪካ ጥቃት ከፈጸመች አስከፊ መዘዞች እንደሚደርሱ ካስጠነቀቀ በኋላም ደካማ ሊያስመስለው ይችላል። አስተዳደሩ በሕዝቡ ዘንድ ያለውን ተቀባይነት መቀዝቀዝና የአሜሪካ ተጨማሪ ጥቃቶች የሚያደርሱትን ኪሳራ በማመዛዘን ሊወስን ይችላል ተብሏል። ሌላው የኢራን ልታደርገው የሚችለው ጠንካራና ፈጣን ምላሽ መስጠት ነው። ኢራን አሁንም ለአመታት አምርታ የሸገቻቸው ከፍተኛ የባላስቲክ ሚሳይሎች አሏት። ጥቃት ለመሰንዘር የምትወስን ከሆነ በመካከለኛው ምስራቅ ወደ ሀያ የሚጠጉ የአሜሪካ ጦር ኃይሎች ይገኛሉ። እንዲሁም በዩናይትድ ስቴትስ ኦፍ አሜሪካን የባህር ኃይል መርከቦች ላይ ሰው አልባ አውሮፕላኖችና ፈጣን ጀልቦችን በመጠቀም ተከታታይ ጥቃት ልትፈጽም ትችላለች። በኢራን ጥቃት 11 ሰዎች መጎዳታቸውን የእስራኤል የድንገተኛ አደጋ አገልግሎት አስታወቀ። የእስራኤል የድንገተኛ አደጋ አገልግሎት ኢራን በፈጸመቻቸው ጥቃት 11 ሰዎች ተጎድተው ወደ ሆስፒታል መውሰዳቸውን ገልጿል። ጉዳቱ ከደረሰባቸው ሰዎች መካከል አንድ የሰላሳ ዓመት ሰው በፍንጥርጣሬዎች በላይኛው የሰውነት ክፍሉ ላይ ተመቶ መካከለኛ ጉዳት እንደደረሰበትም ተገልጿል። የቀሩት አስር ሰዎች ቀላል የአካል ጉዳት ደርሶባቸዋል። የኢስራኤል የአየር ኃይል በምዕራብ ኢራን በሚገኙ ወታደራዊ ኢላሞች ላይ አዲስ የጥቃት ዘመቻ መጀመሩን ተናግረዋል። ይህ የሆነው የኢስራኤል መከላከያ መከላከያ ሰራዊት ኢራን ሚሳኤሎችን ማስወንጨፏን ከገለጸ በኋላ ነው። የመከላከያ ኃይሉ አክሎም በኢራን ግዛ በሚሳኤል ማስወንጨፊያ ይቅርታ ማስወንጫዎች ላይ ጥቃት አድርሻለሁ ብለዋል። አሜሪካ ኢራን ውስጥ በሚገኙ ሶስት የኒውክለር ተቋማት ናታ ጋዝ፣ ኢስፋሃን፣ ፎርዶ ላይ ጥቃት አድርሻለሁ ብላለች። ፎርዶ በተራራዎች ውስጥ የሚገኝ እጅግ በጣም ለመድረስ አስቸጋሪ የሆነ ተቋማት እንደ እንዳሉት ይታመናል። ትራምፕ የቴሌቪዥን ባደረጉት ንግግር ዘመቻውን አስደናቂ ወታደራዊ ስኬት ሲሉ አሞካሽተው ቴህራን በፍጥነት ሰላም እንድትፈጥር ወይም ከዚህ የባሰ ጥቃት እንደሚደርስባት አስጠንቅቀዋል። አሜሪካ ቢ ሁለት አውሮፕላን በመጠቀም ወደ መሬት ሰርስረው የሚገቡ ቦምቦችን በመጠቀም ድብደባ መፈጸሟ የተገለጸ ሲሆን የአገሪቱ መከላከያ ሚኒስትር ሰፊ ማብራሪያ በጉዳዩ ላይ ይሰጣል ተብሎ ይጠበቃል። ይሄን ነው እንግዲህ የአሜሪካና ኢራን መደብደቧን ቀጠነውን የባሰው ጥንቅትና ትርምስምስ የሚያደርግ ነው ሲሉ የተባበሩት መንግሥታት ድርጅት ጸሐፊ አንቶኒዮ የገለጹትም የአሜሪካ እርምጃ አሉ እሳቸው ዓለም አቀፋዊ ቀውስ የሚያመጣና ለዓለም አቀፉ የሰላምና ደህንነት ድን አደገኛ ከሄድ ነው ሲሉ ነበረ በኤክስ ገጻቸው ላይ እያሰፈሩት። አክለውም እሳቸው እንዲህ አሉ፤ ጦርነት መፍትሄ አይሆንም። ይህ ጦርነት ከቁጥጥር ውጭ እየሆነ ነው። በዚህ ደግሞ የሚጎዱት ንጹሐን ህጻናትና ሴቶች ናቸውም ብለዋል። ዶናልድ ትራምፕ ከዚህ ቀደም በነበራቸው የፕሬዚዳንት ነት ስልጣን ዘመን ግብጽ ግድቡን የታላቁን የኢትዮጵያ ህዳሴ ግድብ ማለት ነው ልታፈነደው ትችላለች። ግብጽ ግድቡን ታፈነደዋለች። ኢትዮጵያ ስምምነት ላይ እንድትደርስ ብንሞክርም ጥላወጣለች። በዚህም ምክንያት ብዙ እርዳታ አቋርጠንባቸዋል ሲሉ የነበሩት የአሜሪካ ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ ግድቡ በአሜሪካ ገንዘብ ነው የተሰራው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ከመነሻው ጀምሮ ሙሉ በሙሉ በሚባል ደረጃ በኢትዮጵያ ላብና ሀብት የደም ዋጋ ተከፍሎበት ጭምር በህዝብ መዋጮ መንግስት በሚመድበው በጀት የተገነባ እንደሆነም ህዝብ የሚያውቀው ነው። የእስራኤል ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የፈጸሙትን ጥቃት ታሪካዊ ሲሉ አደነቁ። አይዛክ ሄርዞንግ የትራምፕ ቃላት በአሜሪካና በእስራኤል መካከል ያለውን ጥልቅና የማባ የማይበገር ጥምረት ያሳያል ብለዋል። የዩኬ ጠቅላይ ሚኒስትር ስታርሜር አሜሪኬም የኢራን ኒውክሊየር መርሃ ግብር የደነቀውን ከባድ ስጋት ለመቀነስ እርምጃ ወስዳለችም ብለዋል። ክብሯትና ክብሯን ላይክ ሼር እያደረጋችሁ ይህን ቻናል አበረታቱ ዘገባው የተለያዩ ድረገጽ ነው።